በስማአብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሚን። በስማአብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሚን። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሚን። ውድ የአያሉ የድብድ እግዚአብሔር ቤተሰቦች፣ እንዲሁም አትለይምና የእናቱ የእናታችን የነጽሔት ንጹሐን የቅድስት ድንግል ማርያም ወዳጆች አስራት በኩራት ልጆች እንደናችሁ፣ ደህና ናችሁ? ሰላም ነው። ቪዲዮውን ስትመለከቱት ላይክ ሸር ሰብስክራይብ በማድረግ እንድታበረታቱኝ በትህትና እጠይቃለሁኝ። ዛሬ ይዤላችሁ የመጣሁት አጠር ያለች ስለ እመቤታችን አጠር ያለች ግጥም ነው። ግጥሙን በትህትና በጥሞና እንድታጠም እንድታዳምጡኝ በትህትና እጠይቃለሁኝ። ተከተሉኝ፣ ወደ ግጥሙ እንሂድ። የግጥሙ ርዕስ ባለ ሙሉ ፀጋ። ኪዳንሽ እያው ነው ለልጅ ልጅ ደስታ ሞትን የሚያሻግር የሚሰጥፍ ወይታ የጠራሽ ይድናል በንጹህ ልቦና፣ የማይሻር ስልጣን ተሰጥቶሻልና። ስምሽ ስንቅ ሆኖኝ የዘው ትርቅልቤ በመንገድ ስጓዝ ያኖርኩሽ በልቤ፣ ብቸኝነት የለም አለሽ ካጠገቤ፣ ጌታዬ የሰጠኝ መጽናኛ ክዳቢ ቀስቱ እንዳይመታኝ ሆኖኝ ምልክት ከጠላት ፈላጻ የማመልጥበት እጆችን ዘግቼ ስቆም ለምስጋና ሞገስን አሰጭኝ ከሰማዩ መና። አይርበኝ እንጀራ ሞሰቤ ሙሉ ነው በዘላ ዓለም ሲሳይ ከማር በሚጥመው እንዳይጠማኝ ውሃ ፍቅሩን ተጓጭቼ አለው እስከ ዛሬ አንቺን ተጠግቼ ችግርና ድካሙን ሁሉን ረስቼ በዓለም ግን በዓለም ግሳግስ በዓለም ግሳግስ በስጋ ፈተና ደስታ የሚመስለው ከጥፋት ጎዳና እንዳይመራኝ ጥላት በሃይማኖት ልጽና እንዳይመራኝ ጥላት በሃይማኖት ልጽና። ማስተዋል አስበኝ ማስተዋል አለብሽኝ ማስተዋል አልብሽኝ እመትህትና ስለጎደለብኝ የኑሮዬ ቋት ከቤቱ ኮብልዬ በከንቱ ምኞት ነገን በማላውቀው በቀጠሮ ቤት በከሱ በከንቱ ስፍራ ከሚያለብሰው ሞት ልቤ እንዳይከብድ ልቤ እንዳይከጅል እንዳልሳስት ጠብቀኛ አደራ የጌታ ናት ባለኝ አመስግኚ ነፍሴን እንዳትረፋት በሃጢያት ወዲቄ ሞት እንዳይቀል ድመኝ እድሜን ለንስሐ አስጨምሪልኝ በምህረት እይኝ አዘክርልኝ ስንፍና ድካሜን አይጠርብኝ! አይጠረፍኝን እማጸንሻለው ማርያም አስምርኝ! በአባ ጊዮርጊስ ዘጋ ስጫ ጸሎት በአባ ጽጌ ድንግል በጻፈው በረከት በአባ ሕርያቆስ በቅዳሴው ወተት በዜማው ደራሲ በሰማያዊ ሀብት በኤፍሬም ውዳሴ በቀናን ሌሊት ነይ ነይ እልሻለሁ ኪዳነ ምሕረት ተነሳሁ በረሬ ደጅሽን ልሳለም በእምነት ጸበልሽ ሕመሜን ልታክም የልጅሽን ፍቅር ምረት እያደነኩ ከቅዱስ ተራራው በረታ ደረስኩ ስለቴ ሰመረ ጧፌን፣ አበራኩኝ በአማላጅነትሽ ኖሬ ተከድኖልኝ በበደል የዛለው ጉልበቴ በረታ በጀርባሽ ባዘርሽው እስሬ ተፈታ። የውስጤን ገመና ምስጢሬን ተካፋይ ጭንቀቴን ሰባሪ እናቱ እያዶናይ እውነትና መንገድ ሕይወት ታቅፈሻል ሰላም የፈለገ ቶሎ ያገኝሻል ከምስራቹ ቀን ከዜናው በኋላ ከባርነት መውጫ ፍስሐና ተድላ ከተሰማበቱ ከብስራቱ መንደር ያኔ ተጀምሯል የማዳኑ ነገር ፈቅዶ የከተመብሽ ሀገር እግዚአብሔር አንቺ ብቻ ጽዮን የአምላክ ማህደር። ኢሳያስ እንዳለው ምጥሽም ሳያገኝሽ ምጥም ሳያገኝሽ፣ ንጉስም ወልደሽው ትንቢቱን ፈጸምሽ። በግሩም ትህትናው ተኛ በግርግርም፣ እስትንፋስ ለገሱት በጎችና ላምው። በበረት አብረሹ ጠቅልለሽው በጨርቅ፣ በአንቺ በወሰኑ ለአእምሮ የሚረቅ። ከሄርዶስ ስትሸሽ በጀርባሽ አዘልሽው እንደ መጽናኛ ምግብ ውሃ እየለመንሽው መቼ ይረሳና፣ ግብፅ የተሰደርሽው። የማህፀንሽ ፍሬ የዘላለም አባት አልፋና ኦሜጋ አምላክ አምላክት የሚሰራው ሁሉ ያደረገው ተአምራት በአንድምታ እንጀራ በእምነት ሲጎረሱት ሲጎርሱት እጅግ ያስደንቃል የጥበቡ ምስጢር እጅግ ያስደንቃል የጥበቡ ምጥቀት። ጥቂት በጥቂት አድጎ በሁሉ ሆነልን ከኃጢያት በቀር ህግን ከወነልን በና በቃና ገሊላው በዶክማትስ ደስታ እዛም አገኘሁሽ በእድልተኛው ቦታ የሰማዩ አባት የምድሩን ባለቤት በቀጠሮ መቶ ሳያሳልፍ ሰዓት ቤዛ ምሳሌያችን ኢየሱስ ክርስቶስ ፈጽሞ አሳየን፣ ትእዛዝ እንዳናፈርስ አእማድ ምሰሶ ደግሞ እንዳታደስም። ጥበብ ቤቷን ሰርታ በጉ ስታረዲ ቅዱስ ስጋውና ክቡር ደሙ ሲወርድ፣ አሁንም አየሁሽ ከመስቀሉ ዘንድ። ሽልማት ኩራቴ መክበሪያ ዘውዴ የቅዱሳን ትምከት የአርነት ማህተም የፍቅር እናቱ የምትሰጭ ሰላም ጨለማን የሚያረቅ ብርሃንን የታየብሽ የቃሉ ማረፊያ ማርያም ንጽህት ነሽ። የታደለ ሰው ነው የሚያመሰግንሽ። ሙሉ ጸጋ ያለሽ በስላሴ ፊት ቀስተ ደመናችን የደህንነት ምክንያት እንመሰክራለን ተርፈናል ከሞት በአንቺ ጽኑ ጸሎት በልጅሽ ምህረት ዘላለም ይመስገን ቸሩ መድኃኒዓለም። ዘላለም ይመስገን ቸሩ መድኃኒዓለም። አሚን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሚን። ይቆይኝ። ውድ የኢትዮጵያና ቤተሰቦቼ፣ ግጥሙን በትህትና እንዳዳመጣችሁ ተስፋ አደረጋት ነው እንደወደዳችሁም ተስፋ አደርጋለሁ። በኮሜንት አይዞች በርች እያላችሁ እንድታበረታቱኝ በትህትና እጠይቃለሁ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ኢትዮጵያ ሀገራችንን ሰላም ያደርግልን። አወዳችኋለሁ። አገብራችኋለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ቫይ ቫይ። ቸርቆይልኝ። ሰላም እንገናኝ።